ታው እረፉ፣ ብያችኋል እናንተ። በቃ እልል ብላችሁ ነበር ባለፈው ማታ ትናንት፣ ወዲህ ማታ ምንድን ነው፣ እኔ በቃ ደስ ብሎኛል ደስ ብሎኛል እያላችሁ ነበር። በጣም ነው እንዴ ደስ እያላችሁ አሁን። ይሆ ይሆ ይሆ፣ ነፍስሽ ይማር የኔ እናት፣ ነፍስሽ ይማር ነፍስሽ ይማር፣ ፈጣሪ አምላክ ማለት ነው ምን ማድረግ ይቻላል። ይሄ ያጋጥማል እንግዲህ። ሰላም ሰላም፣ ወንጆች እንዴት ናችሁ? ደና ነው ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት እንዴት ቆያችሁ ወንጆች? ይወላችሁ። ስሙኝ ይሄን ጉድ እዩ። ትላንትና ብሩክና ሄሚን ለምን ታረቁ ብሎ ከፎቅ እራሱን ወርውሯል። ላሞሽ ማለት ነው ይሁን በቃ የራሷን ከመደብ ቤት ላይ እየሰራች ነበር ከመስኮት በመስኮት ማለት ነው ወደታች ነው የወደቀችው። ከሰባተኛ ፎቅ ማለት ነው። ለምንድ ነው የታረቀው? እኔ ግን ይታረቃል ብዬ አላሰብኩም ነበር። በምን ምክንያት ነው? እንዴት ሊሆን ይችላል? ይሄማ መቼ እንዲሆን አይችልም አለች። ከዛ ታነቀች፣ ከዛ ከፎቅ ወደቀች። ባለፈው እንደዛውም አኪም ቤት ገብታችሁ ነበር፣ አልጋው ላይ አይታችሁ፣ ይሄም ያልጋው ላይ አይታችኋ። ባለፈው አኪም ቤት ነው ነው አኪም ቤት ነው የተገኘችው አንዷ። ዛሬ ደግሞ ይሄው ትናንትና ማታ ነው ይሄ የተለቀቀው፣ ይሄ ፎቶ ለምን ለምን የሰው በዓል ሲጀመር ለምን ማማኘትስ ለምን ያስፈለገ ነው? ይሄ ፋክት ነው። ይሄ የጥያቄ ነው። የሰውን በዓል ማማኘት ለምን አስፈለገ? አሁን ይሄ ከፎቅ እራስሽን እየወረወርሽ ነው እማ ቤት፣ አምላክ ሲጠብቀሽ ምን ማድረግ ይቻላል። እንግዲህ ፈርዶባችኋል። እንግዲህ ዘንድሮ የምር ነው፣ በጣም ነው ኮ የፈረዳችው። እን ጊዜው ማርና ክርስቶስ ች ምን ማድረግ ይቻላል። መቻል ነው መቻል? ሲሉ እንግዲህ ምን ማለት አሁን ብሮክና ኢሜ ይላያያሉ ብላችሁ እያሰባችሁ ከሆነ አይሆንላችሁ፣ አላሰብክ፣ አይሳካላችሁ። ምን ነው የሚባለው? ሶ ምንድነው? አትሞቱ ማዳም ቤት ላይ ስራሽን ስሪ፣ በቃ ማዳም ቤት ላይ ስራሽን ስሪ ነው እንጂ ማጣሹ የሰውን ባል